እንደዛ እንዳልመከርከኝ እንዳልተቆጣኸኝ ብዙ ነገር እንዳላስተማርከኝ ማለት አንተ ዛሬ ወዴት ነው የምትሄደው? ማለት አላቅም ምን እንደምልህ ብቻ። እኔ እንጃ ምን አይነት ስሜት እንደሰማኝ። እኔ በህይወቴ የሰዎች እንደዚህ ወደ ሌላ እምነት ሲሄዱ ምንም አይመስለኝም፣ ግን አንተ ትናንትና ነው መቼልታ ነው ሻዳ ስትይዝ አላቅም። የምር በጣም ነው ያለቀስኩትኝ። ያለቀስኩት ለምን ሰለምክ ክፍጌ ሳይሆን እንዲህ እንደዛ ሲመክር ሲቆጣ የነበረ ልጅ ልክ አይደለሽም ሲለኝ የነበረ እኔም ከጨለማ ህይወት አወጣው ሲል የነበረ እንዴት ነው እሱ የራሱን ነፍስ የሚያጠፋው? የእኔን ነፍስ አድኖ እንዴት ነው የራሱን ነፍስ የሚያጠፋው ብዬ ነው ያለቀስኩትኝና፣ እኔ እንጃ ምን እንደምለህ አላውቅም። የምር ግን ምክንያትም ምንድን ነው አንተ ከእምነት ለመውጣት ምክንያትም ምንድን ነው? የምርም ሰዎች ስንባል ሁላችንም አስመሳዮች ነው አስመሳዮች ነን ስንል ስል እንዴት ነው፣ የሆነ ውስጣችን የሆነ የሚፈልገው ነገር አለ፣ አፋችን ደግሞ ሌላ ነው እና የመረመሪ ከአንተ ላይ ያነበብኩት ያንን ነገር ስትናገር የሰው ሰዎች የሆነ የራሱ የሆነ የህሊና ጥያቄ ያለው ውስጡ የሚያርፍበት ነገር አለ እና ቅዳሚ ምሳዝም እያለ ነበረ። አፋችን ሌላ ነው፣ ውስጣችን ሌላ ነው። በቃ የሆነ እየተረጋጋ ነገር የለንም እና እንኳን አረፍክ ነው የምልህ። እኔ የምር አምላክ መፈለግ ቀላል አይደለም። ሰዎች የኖሩበት መልቀቅ መውጣት፣ ብቻ ራስን ማሸነፍ በጣም ከባድ ነገር ነው ና ራስን መሸነፍ በራሱ ኃይል ይጠይቃል ትግል ይጠይቃል። እኔ እንኳንም አረፍክ ነው የምልህ በመስለምን፣ እኔ ተቃውሞ የለኝም። ግን እንደዛ እኔእንጃ የምትልክልኝ አዲስ ላ እንዴት ነው መሸም አይጠፋኝም፣ እንደዛ እንዳልመከርከኝ። እንደውም ከሌሎች ጋር ስማማ አንተ ነበርክ በትህትና በፍቅር ቃስ አድርገ ስትመክረኝ እየነበረው ከእኔ አልፎ ሌሎቹን ሁላ የምትመክር የምትቆጣ መጨረሻ ላይ እንደውም ካስታወስክ ብሎክ ያደረገኝ ሁላ በቀንሽ አሰሚም ሁልጊዜ አዳርሽም ውሎሽ ሙስሊም ቤት ብለህ ነው። በብሎክ ነው የተለያየ ነው። ገርምጃ አንተ ቤት ነው ራሱ ከብሎክ መሰለኝ የፈታኝ እንጂ ብሎክ ነበር። ጭራሽ አናዋራም ተጣልተን ማለት ነው። በቃ ሙስሊም ቤት አትግቢ ብሎኝ ማለት ነው። እና ይሄን ያክል የምትመክር የነበርክ ልጅ መጽሐፍን ሁላ በቅርብ እንትን እንደምትል አውቃለሁና እንዴት ነው ልትሄድ የቻልከው ማለት

ምንድን ነው ያለኝ በጣም ቤት እከፍታለሁ ቤት ከፍቼ እንደዚህ ንጽጽር ምናምን አደርጋለሁ እና ይመጣል እሱ ብቻ ነበረ ለእኔ ጥብቅና ቁሞ የሚወያየው ቤት ገብቶ ምናምን ሰዎች ብዙ ሲናገሩ ምናምን ሁላ አትናገሯት ምናምን እያለ በትህትና የሚዘግና ቃል አለኝ ያስለም ሙስሊሞች ቤት እንዳትገቢ አለኝ ለምን አልኩት ያርዱሻል እሺ ልክ እንዴት ነው አንድ ህፃን ልጅን የሆነ ቦታ እንዳትሄድ እዛ ቦታ ከሄድክ እንደዚህ ያደርገዋል ብለን እንደምታስፈራራው እና ልክ እንዴት ነው እንደ ህፃን ልጅ ነበረ የሚያስፈራረኝ እንዳትሄድ እዛ ከሄድሽ ያርዱሻል ስለሚያርዱሽ እዚሁ ሁኚ ምናምን ይለኛል እና ይህን ያክል የሚመክር ወንድም ነው። ብቻላቅም አሲ አለሽ፣ እያናገረች አለን አለን እንዴ ነሽ? አልሐምዱሊላህ ወላሂ በጣም ደስ ብሎኛል። ከታች ሆኜ እየተከታተልኩኝ ነበረ የነበረ በቀደምታ እና ላይሆኜ ሰላም ባልኩት ብዬ ሳስብ አጋጣሚ ፕሮፋይልህና ክቼ ሳይሆን ሳየው ኔጋ ብሎክ ነበርክ እና በጣም ነበር እንትን ያለኝ። እንኳን ደህና መጣ። በጣም ነው ደስ ያለኝ ወላሂ እውነት ማለት ነው። በጣም በጣም እኔ እንጃ። አላ ስብሃኑ ታላ ያጽናህ መጨረሻህን ያሳምርልህ። በቃ ከምንም በላይ ለሰዎች ልጆች የምመኝላቸው ነገር ቢኖር አንድ ነገር ነው። እሱም ዲነል ኢስላም ነው። በተለይ ቲክቶክ ላይ ያሉት እኛ የምናውቃቸው ተሳዳቢ ራሱ የምንላቸው ራሱ እስልምናን ተቀብለው በቃ ይሆናል አይደለ? የኛ በቃ ከኛ ጋር ቢሆኑ እኔ ደስታዬ ነው። እና አላሁ ስብሀነ ወተዓላ መጨረሻህን ያሳምርልህ በዲነል ኢስላም እንደተቀበልክ መጨረሻህን በዲን አልኢስላም የወሰደህ ማለት ነው። በጣም ደስ ብሎኛል፣ ጉድ ስላገኘው እንሻላ። ፎሎ አድርገኝ እሺ። ያው ብሎክ ነበርክ በትቼ አለው ከቤቴ ማለት ነው። እንሻላ ደስ ብሎኛል። ወድጋሚ መሐመድ እሺ፣ ያሳይ ስላገኘዎች ደስ ብሎኛል። ፎሎወሩን መልሳለው። በእርግጥ ከብዙ ሰዎች ጋር ብሎክ ተደራርጌ ነበረ ያው አልፎ አልፎም ብዙም ቲክቶክ እንኳን አልጠቀምበትም። ያው ዝም ብሎ ነው ቃል የጠየቀችን ጥያቄ ያለ እና ለቃል እንግዲህ መልሴ ልንገራት እንግዲህ ታውቂያለሽ፣ እኔ እወድሻለሁ፣ በጣም እወድሽ፣ እህቴ ነሽ። እስልምናን ስልምናን ሃይማኖት ብትገቢበት ብታምኝበት፣ በዚህ ሰዓት ማለት በዚህ ሰዓት እመክርሻለሁ። ግን ስላለፈው ሁኔታ ለተየክሺ ነገር አንቺ ብቻ አደለሽም። ሁሉም እዚህ ፕላትፎርም ላይ ቲክቶክ ላይ ያሉ ሰዎችን ንጽጽር የምንሰራ ሰዎች እየሄድን አቤት ድምፅ ሰሞልልልል አዲስ የመጡ ሰዎች ሲኖሩ እስልምና ላይ የሆነ ጥያቄ የተነሳባቸው ሰዎች ወይም ወር ክርስትና ወደ ስልምና ሊሄዱ የሚያኩበኩቡ ሰዎችን ንጽጽር ምንሰራ ሰዎች እየገባን የያዝናትን የጦር መሳሪያ ይዘን እንዋጋ ነበረ። ይሄ ግልጽ ነው። እንደገና ንጽጽር ውስጥ ደግሞ ስለ ስልምና እያወቁ መማር የሚፈልጉ ሰዎችን ደግሞ መረጃዎችንን በመስጠት እናግዛለን። እንደዛ አደርግ ነበር። ለአንቺ እንደውም የውይይትኑ ሁላ ርዕሶች በቴሌግራም አይ ቲንክ አስታውሳለሁ። አንቺ ስታውሪ ነው ትዝ ያለኝ እልክልሽ ነበረ ቤትሽ ውይይት የምታደርጊባቸውን አርዕስቶች እኔ በፊት ውይይት ያረግኩባቸውን ሁላ እልክልሽ ነበር። አንቺ ብቻ አለሽም፣ ሌሎችም እዚህ ንጽጽር የሚሰሩ ሰዎች እኔ ለውይይት ይዤው ምገባውን የውይይት አርዕስት እሰጣቸው ነበር። እንደዛ አደርግ ነበር። ኦኬ፣ ምንድን ነው እስልምና ላይ አለ ሁሉም ሰው ንጽጽር የገባ ሰው አንድ የሚፈልገው አንድ የሚፈልገው እስልምና ላይ ንፅፅር የገባበት ኦሬዲ እግሩን ወደ እስልምና የከተተ ሰው እስልምና እንዲፌንድ አደርጋለሁ፣ ኦር እስልምና ውሸቱን ውሸት የውሸት ሃይማኖት መሆኑን አረጋግጣለሁ ብሎ እስልምናን ጋራ ንፅፅር ለማድረግ የገባ ሰው ምንም ጥያቄ የለው፣ መረጃ ይዞ ይንቀሳቀሳል። የቻለውን ያህል የቻለውን ያህል ይዞ ይንቀሳቀሳል። ስለዚህ ብዙ ጊዜ እስኪ ተመልከች ንፅፅር የሚሰሩ ሰዎች አሁን አንቺን ሰው ነው ይላከልኝ። አራንድ የኦርቶዶክስና ፕሮቴስታንቶች እያስቀየሟት ነው ቃል የምትባልን ሲሉኝ ቪዲዮዎች ደርሶኝ፣ ከዛ እኔ ቤትሽ መጣሁ። ቤትሽ ስመጣ እነ ሳላ እነ ኢምራን የሚገርም መሰረታዊ ትምህርቱ ላይ እያስተማሩች ነበረ። እና ግን እኔ ደግሞ እየጀመርኩት አለ አንድ ጊዜ የገባሁበት ጉዳይ አለ እስልምና ውሸት መሆኑን ለሰዎች ለመግለጥ የምችለውን ያህል እየሞከርኩ ነበረ፣ እየሞከርኩ ነው። እንደ ሌሎች ወንድሞች ሶ ተጋግዘን እየገባን እንዳንቻ ያሉ የጠፉትን ሰዎች ለመመለስ ጥረት እናደርግ ነበረ። ከዛ መካከል አንዱ ጉዳይ ዲያ ነው። ሶ ጉዳይ ዲያ ታዲያ ምንድን ነው እንዴ? ኢየሱስን ካልሽ ምናምን ብለ እኔን ስታስተምር የነበረ ሰው አሁን ደግሞ አንተ እንዴት ወደ እስልምና ትሄዳለህ? የሚል ጥያቄ ከሆነ የተነሳው እኔ ያነበብኩትና እስልምና ላይ ስህተት የፈለግኩባቸው ጊዜያቶች በሙሉ አስተማሩ፣ ያለፉ ጊዜያቶች በሙሉ አስተማሩ። ያስተማሩኝ ነገር ምንድን ነው? እስልምና ላይ ስህተት ማግኘት ትልቅ ውቅያኖስ ውስጥ ሚስማር እንደመፈለግ ነው። በጣም በጣም እንዲሁ ዝም ብለሽ እድሜ እድሜ መጨረስ ነው ለእኔ ማለት ነው። ለእኔ አሁንም እዚህ ቲክቶክ ላይ ያሉ ሰዎች ሁሉም ቤግ ቢ ዘሴም ቶፒክ ነው፣ ሁሉም ጋር የሚዞረው የሚሽከረከረው እንደ አንዳንድ ጊዜ ላይፍ ስገባ ዛሬ ይህን ቶፒክ እኛ ልናውራበት ስለሆነ እንዳታውራበት ሁላ ይሉኛል። እኔ እኮ አስቤበት አይደለም። እኔ ድንገት ተዘጋጅቼ ስመጣ እነሱ በተመሳሳይ እችኑ ይዘው ይመጣሉ። እኔ አስኳትን ሶ ስለዚህ የያዝነው ነገር በሙሉ እስልምና ላይ ያለው የያዝነው ነገር በሙሉ ዱቄት ነው በገለባ ነው ዝም ብሎ ነው የሰበሰብ ነው። ስለዚህ የሰበሰብኩት ነገር ሳየው እስልምና ላይ ያለውን እውነት እንኳን በውሸት ሊቀይር ቀርቶ ወዴትም የሚያደርስ ነገር እንዳልሆነ ገባኝ። ይሄ ሲገባኝ ክርስትናን ስመለከተው ችግር ያለው እንደውም ራሴ ውስጥ ነው። የሚገርምሽ ኦርቶዶክስ፣ ፕሮቴስታንት እያንዳንዱ ለማስማማት ራሱ ኢየሱስን አንድ ኢየሱስ፣ አንድ ጌታ፣ አንድ አምላክ በሚለው እንኳን ለመስማማት የአንዱ ኢየሱስ ሰይጣን፣ የአንዱ ኢየሱስ ደግሞ አምላክ ሆኖ እርስ በራስ ግራ የሚገባበት እንደው ልክ እንደ አውሬ ሊበላሉ እስኪደርሱ ድረስ የሚጨቃጨቁበት እለት በእለት እረፍት የሌለው ስትጠፊ ስትጠፊ አንጀት የሚበላ ወንጌል ይሰብኩሻል ስትጂ ስትወጪ የቲስት ብትሆኝ ምንም አይሉሽም። ኦርኒጂ ሰስ ብትገቢ ምንም አይሉሽም። ጆባዊትነስ ብትከተይ ምንም አይሉሽም። እስልምናን ስትቀበይ ግን አንድ ጥቅም ልታገኝ ነው። ከዚህ ሁሉ ጋጋታ እና ጫጫታ ልታመልጭ ነው። ስለዚህ እዛ ጫጫታ ውስጥ ያለው ይጎትትሻል። እኔም እዛ ጫጫታ ውስጥ ስለነበርኩ እጎትትሽ ነበር። ለምን ማንም ሰው ሲሄድበት ቅር ይለዋል። አሁን እኔ ኦንሊ ጂሰስ ሜሴጅ ይጽፍልኛል። ኤርሚያስ የሚባለው እንኳን እዚህ ቲክቶክ ላይ ስብከት የሚያደርገው እንኳን ሳይቀር ደነገጠ። ንዝረቱ እንግዲህ ወንጌላውያኖችን አልፎ ኦርቶዶክሶችን አልፎ ሁሉም ጋር ደርሷል። ተንቀጥቅጠዋል። እስልምና ውስጥ ማመኔ ማለት ነው፣ ወደ እስልምና መምጣቴ። ስለዚህ ይኸውልሽ ሰው ስታገኝ አይደለ የሚከፋውና ቅር የሚለው እስልምና ስታገኝ ሁሉም ይከፈዋል። ክርስቲያን የተባለ በሙሉ ሁሉም ይከፈዋል። ስለዚህ እህትዬ፣ ግራ የተጋባና የተወዛገበ አስተምሮ ነው ያለው ክርስትና። አንድም የክርስትና ጥያቄ ጠይቀሽኝ አልመለስኩልሽም፣ አንድም መልሽ የልሽም ከሆነ ትክክል አይደለም። በክርስትና ትክክል የሚባል አስተምሮ የለም የለም። ትክክል ብትሆኝም ትክክል አይደለሽም። ስለዚህ የእስልምና አስተምሮ የአላህን ቃል እየፈለግሽውን ዲኖሚኔሽን ከውስጥ እያወጣሽ እየከፋፈልሽ እንደፈለግሽ የራስሽን ሃይማኖትን ማስመሰርሽበት ቁርአን የአላህን ቃልና ትዕዛዛቶችን ብትሰሚ ብታነቢ፣ እኔ እመክርሻለሁ። ሱረቱ ቅድም ኢብራሂም ያስተማረውን ሱራ አልመኢዳ አምስተኛውን ሱራ አንቢው እሱም ብታነቢው ክርስትና ላይ ያለው ስህተት አይሁዶች ላይ ያለው ስህተት ይገባሻል። ጦርነቱ ታይም ላይ ነበረ፣ አንቺ መጣሽው። ያው ማጋጣሚ ሆኖ እኛ እልህ ተያይዘን ከሙስሊም አስተማሪዎች ጋር ጭቅጭቅ በሄዱበት እየተከታተልን አላስቀምጥ ማለት፣ የሚገቡበት ቦታ እየገባል የሙስሊም አስተማሪዎችን መበጥበጥና መረበሽ። የሚረባ እንኳን አስተምሮ ቢኖረን እኮ እሽ ስለዚህ እውነታውን ከመሸሽ አንጻር አንቺን ስጎትትሽ ነበረ። ስለዚህ እውነቱ ሲገባኝ ግን ወደ ተሻለ እውነት ሄጃለሁ። አሁን ወደኋላ አልሸናም፣ ዞሬ ወደ ተሻለ እውነት እኔ ሄጃለሁ። ጳውሎስ እንኳን እኮ እስጢፋኖስን ገሎ እስጢፋኖስን በመግደሉ ምክንያት ተጸጽቶ ኢየሱስን መሲህነቱን ተቀብሏል። ስለዚህ እኔም ያጠፋሁት ጥፋት ገብቶኝ ተጸጽቼ ነቢዩ መሐመድን እና አላህን የተናገርኩትን ይቅርታ ጠይቄ ሙስሊሞችን ይቅርታ ጠይቄ ተመልሻለሁ። ስለዚህ አዲስ ነገር የለም ቃል እስልምናን ብትቀበይ ታርፊያለሽ። ከጭቅጭቅ፣ ከንዝንዝ፣ ከመዋረድ እንደው ቲፎዞ ይሄ ቲክቶክ ላይ ያለው በሙሉ የግሩፕ ቲፎዞ ነው፣ በቲፎዞ የሚንቀሳቀስ ሰባኪ የበዛበት ነው። እዚህ ቲክቶክ ላይ ያለው ምንም ማንም የሚያዋጣሽ የለም። ወደ እስልምና ብትመጪ መልካም ነው እላለሁ። በተረፈ ጨርሻለሁ። ካበዛው ብሽ እንግዲህ ይቅርታል። እሺ አይ በጣም ነው የማመሰግነው ጃዬ፣ ከፈቀድክልኝ አንድ ነገር ላውራ። ከዚህ በፊት ላይ ብላይ ያወርቸው ብዙዎቹ ሙስሊሞች መረጃ እምጪ ምናምን ምናምን እያሉኝ ነበረና

ወይም እንዴት ሊሆን ይችላል ምናምን፣ ስል አላውቅም። ብቻ ብዙዎቹ ተደናግጠዋል። እኔም በጣም ነበር የደነገጥኩትኝና አይ ልጁ እኮ የዛሬ ዓመትን የሰለመው ምናምን የሚባል ነገር ሰማሁኝ ይመስለኛል። የዛሬ ስምንት ወር ምናምን አካባቢ የሆነ ቤት ካስታወስክ በክርስቶስ ኢየሱስ ስቅለት ላይ ሳላህና ቃል መሰለኝ ሲወያዩ፣ እዛ ውይይት ላይ እኮ የመስኪድ ፎቶ አድርጎ መጥቶ ነበረ እና የዛን ሰዓት ነው የሰለመው የሚል ነገር አወሩኝ ማለት ነው እውነት ምን ውሸት አላውቅም። ከዛ እንደዛ ሲሉ ኦኬ ይሄ ልጅ የዛሬ ዓመት ሰልሞ ነው እንዲ እንደ አዲስ መጥቶ ለምደት ደዚህ ሚዲያ ላይ የሚያስጨሆ የዛሬ ዓመት ከሰልመ እንዴት ነው እንደ አዲስ መጥቶ ሊያወራ የሚችለው? እኛ እንድንረበሽ ነው ወይ ማለት ሰዎች ለመበጥበጥ ነው ወይ ምናምን ብዬ ስል ከዛ አብዛኛው ሙስሊሞች እንዲህም እያለምን መረጃ ወይ የምታወሬው ቃል መረጃ ምጭ ምናምን ሲለኝ ቆይ ራሱን ጠይቅላቸዋለሁ ብዬ መጥቼ ዋንተን ጠየቅኩ። ለምን ብዙዎቹ አምጪ መረጃ ምናምን እያሉ በውስጥ እንትን ስላሉኝ ነው እና እኔ መረጃ የለኝም ግን እኔም አሉ ነው የሰማሁትኝ እንደዛም ሆኖ ከሆነ ማለት የዛሬ ዓመት የሆነ የዛሬ ሁለት ዓመት ችግር የለውም ግን እውነት ነው ወይ እኔ የደረሰኝ መረጃ፣ ወይ ውሸት ነው። ኦኬ እንግዲህ ከሁለት ወር ከሁለት ወር በፊት ሁለት ወር ሶስት ወር ይሆነዋል። ከሁለት ወር ከሶስት ወር በፊት ለመጀመሪያ ጊዜ ያናገርኩት አንድ ክርስቲያን እዚህ ቲክቶክ ላይ የሚያገለግል ሰው ነው። ያው አንቺ ብናገረውም የሚከፋ ነገር አይደለም። አርዲን አናግሬው ነበረ። ከአርዲ ጋር ተነጋግረን ነበረ። በቃ እኔ የክርስትና አስተምህሮ ትችዋለው፣ ስለ እስልምና በጥሩ መንፈስ ማንበብና እስልምና መረዳት ፈልጋለሁ ብዬ ከሁለት ወር በፊት አርዲን አናግሬዋለሁ። ከዚህ በተረፈ ግን ከዛ በፊት ሁሉም ክርስቲያኖች ያውቃሉ። በየቤቱ እየገባን ዲስከሽኖች ማድረጉንም እንዳለ ሆኖ ግን ይሄ ንጽጽር የሚባለው ነገር ግን አቁሜ ነበረ። ስለዚህ ሰልሞ አለው የጭራሹንም አልሰለምኩም። የሰለምኩትኝ አይንክ ሁለት ቀን ትናንት ወዲያ ነው አይደል ጃዬ? ከትናንትና ወዲያ እዚህ መጥቼ ምራን ጋራ ተነጋግሬ ሙስሊሞች ባሉበት እስልምናን ተቀብያለሁ። ይህንንም ደግሞ ያደረግኩትኝ እንደዚህ ለማድረግ እንደውም ክርስቲያኖች እንዳያዝኑብኝ፣ እንደውም ክርስቲያኖች ልባቸው እንዳይሰበር ሁላ ብዬ የሚገርምሽ ነገር ውስጤ ውስጤ ሁለት ወር ሆኖኛል። ውስጤ እንዲህ አምቄው ዝም ብዬ ነበረ። በቃ ዝም ብዬ ከማንም ጋር አልገናኝም፣ ዝም ብዬ ነበረ። ከዛ በኋላ ግን ስልምና መቀበል አለብኝ፣ ነፃነቱን ላጣው፣ ከሰዎች ጋር ኖርማል ወሬ ላውራ ስል ስለ አምላክ ነው የሚያወሩት። ስለዚህ ስለ አምላክ ሲያወሩ ደግሞ እኔ የገባኝ እውነት መጥቷል፣ እየገባኝ ሲመጣ፣ ስለዚህ ማንነቴ መግለጥ አለብኝ፣ መናገር አለብኝ። በቃ ደፍሬ ስልምና መቀበል አለብኝ ብዬ ወሰንኩኝ። ሁለት ወር ሶስት ወር ይሆነዋል፣ ረመዳን ጾም አካባቢ ይመስለኛል፣ አረዴ ጋር ተነጋግሬ ነበር። ከሙስሊም እስልምናን ተቀብዬ በቃ ከእስልምናን ሃይማኖት ሁሉ አስቤ ነበረና ኦፕሽን ሰጠኝ። ኖ እስልምናን ተሆና ቴስቱን አለኝ። ኦኬ በቃ አወራን፣ የተወሰነ አወራን አወራን አወራን እና ግን ነፃነት አጣው እንግዲህ ቲክቶኩን ሁሉ ጥዬ ጠፍቼ ነበረ፣ ሁለት ወር ምናምን ያለ ስለዚህ፣ ራሴን ማንነቴን መግለጥ አለብኝ። አሁንም ቢሆን ይህንን ተናግሬ፣ ባይ ዘ ዌይ ስራዬን ሁላ አንዳንድ ጊዜ እያቆምኩ ነው። ቲክቶክ ላይ የምገባው ከሚቀጥለው ሳምንት በኋላ እኔ ብዙም አስፈላጊ አይደለውም። እውነታው እኔ ምስክርነት ለመስጠት ነበረ ወደዚህ ፕላትፎርም የመጣሁት። ተመልሼ ወደ ስራዬ መለሳለው። እና ቃልዬ ምን መሰለሽ፣ ከአንድ አመት በፊት ሰለመ የሚባለው ውሸት ነው ሰለመ የሚባለው ውሸት ነው። እኔ ደግሞ ይመስለኛል ሳራ የምትባል ልጅ አለሽ እና ሰው ወደ ስልምና ሄደሽ ጊዜ ያን ጊዜ ሻሃድ አላስቅም ስ እስቲ መረጃ አምጪ፣ የፈለግሽውን ነገር አምጪ። ግን እኔ ፕሮፋይል እና ስም እቀያይራለሁ፣ ይህንን አልዋሽም። ፕሮፋይል እና ስም መቀያይረው ደግሞ ለምንድነው? አንዳንዴ የሚመቸኝ ፒክቸር ሲመጣ የሚመቸኝ የሆነ ስም ሲመጣ ስሜንና ፕሮፋይሌ እንቀያየራለሁ በተረፈ እስልምናን በድብቅ እንኳን መስኪድ ሄጄ መቀበል እችላለሁ ግን ይህንን ሁላ አላደረግኩትም በቃ እውነቱ መገለጥ አለበት ቲክቶክ ላይ በመጣው ቁጥር እየተረበሽኩ ነው መስኪድ መሄድ ደግሞ በጣም ነው የምፈራው በጣም ስለዚህ በቃ እዚህ ሙስሊሞቹን መጀመሪያ ከዚህ መጀመሪያ አለብኝ ንጽጽር የጀመርኩት እዚሁ ነው እዚሁ በቃ እምነቴን ይፋ ማድረግ አለብኝ ሁሉም የፈለገው ማመን ይችላል መብቱ ነው ሁሉም የፈለገውን መከተል ይችላል። እኔ ጉዳይ ዲያ ራሴን ማንነቴን እና የመረጥኩትን መከተል ደግሞ መብት አለኝ። ስለዚህ እስልምና ሃይማኖትን እንደ አጋጣሚ ጃ ቤት መጣሁ ጃ ደግሞ ቶሎ ቅልብ ባደርገና ላይ ጫነኝ ከዛ ምስክርነት የነገርኩትና እንደውም ሳልዘጋጅ ነበር የሚገርምሽ። እና ተናገርኩ የተናገርኩት ሁሉ ቪዲዮ ያው አንቺ ደረሰሽ አለቀሽ አለቀስኩኝ፣ አልሽ ያው እንግዲህ ነበርሽ የማይቲንክ እዚህ ቦታ ላይ አይቼሻለሁ። ኮሜንት ስጽፍ አይቼሽ ነበር ከመጀመሪያው። አይ አልጠበኩም፣ በጣም ነው የደነገጥኩት። እና በጣም የምር ጉዳይ ደምን ብዬ ልንገር የምር እኔ ሰዎች ሸሃዳ ሲይዙ ምንም አይነት ስሜትን የማይሰማኝ፣ ላንተ ግን ይመስለኛል ቦታ ስላለ ይመስለኝ እንደዛ ያልክልጅ ብዬ ነው እና ከዛም በኋላ ይመስለኛል ስደናገጥ መሰለኝ፣ እንደዚህ ብለው የነገሩኝ። ና ከራስ ላጣራ ብዬ ነው። ብዙዎቹ ሙስሊሞች ደረጃ ና እንዳይቀየም ለምን እኔ ስንት ዝም ብዬ አላጠፋም። ለአንቺ ግን መመክሽ ለአንቺ መመክሽ ግን እስልምና ሃይማኖትን ብታምኝበት ደርሰሽ በነ ን ደርሰሽ ነበረ ሻዳ ላይ አስኩ አንድ ሙስ ነበር የቀረኝ። አንተ አደለ የሀገር ሀዲስ በውስጥ እያላከልኝ ማለት ነው። በዚህ ገባ በዚህ ወጣ ያርዱሻል ምናምን እያለ መለስ እንዲህ ነው እስልምና። ይኸውልሽ በክርስትና እይታ መጀመሪያ ጭራቅ ነው፣ እንደ ጭራቅ ነው በኋላ ጭራቁን ወደ ውስጥ ገብተሽ እያየሽ እያየሽ ሲገባሽ ጭራቁ መልአኩ ሆኖ ታገኘዋለሽ። ስለዚህ አንበቢ፣ አንበበሽ ከተመቸሽ ነይ፣ ካልተመቸሽ እዛው ክርስትና ውስጥ ፈጣሪ እዛው ባለሽበት ጤና ይስጥሽ። ምርጫሽን ሁሉ ማንም ሰው እዚህ የሚከለክልሽ ሙስሊም የለም። ምርጫሽ ነው ከኔ ጋር ግን ምናልባት ያስቀየምኩሽ ብሎ ከያረኩሽም በዛ ሰዓት ስሜት አይነትም ስለነበረ ለዛ ነው። በጣም ከልቢ ቅርታ ጠይቅሻለሁ። ከዚህ በኋላ መጠይቅኛለ አይመስለኝም የለኝም። እሺ፣ በጣም ነው የማመሰግነው ጃዬ፣ በጣም አመሰግናለሁ። ሁላችሁንም አንድ መልእክት ምንድን ነው ያለኝ ጉዳይ ዲያ ግን የሚያች እኛን ትክክል አይደላችሁም፣ ተመለስ ያልክ እናንተ ታጥፋችሁ ሰላማችሁን የምታገኝ ሰዎች ግን

አው እንትን ቃሊ በነገራችን ላይ እውነቱን ታውቂዋለሽ። ወላሂ ነው እውነቷን ታውቂያታለሽ። እውነቷን ማለት ነው ምን እንደነበረ እንተዋወቃለን። እና እንትን ነው የሚገርምሽ ነገር ይሄ፣ ውስጥሽ ሰላም ምድር ላይ ውስጥሽ ሰላም ተሰምቶሽ ምናልባት አርባ ዓመት ምናልባት አምሳ ዓመት ትቆያለሽ። ግን ሰላም የማይሰጠው ከሞት በኋላ ስኑ ጥያቄ ገባሽ አይደለ? ልትመኪበት የሚገባው ልትመጀኝበት የሚገባው ልትሰግጅለት የሚገባው ሩቅ ያለው ነው ለአንቺ ቅርብ የሆነው በጓሮ በኩል ሄደሽ የማታገኘው በሆኑ ሰዎች በኩል የማታገኘው ያ የአለማቱ ጌታ አንዱ አምላክ አላለ። እሱን በብቸኝነት ተገዥ እሱን ብቻ አምልኪ። እሱ ከምንም ነገር ያስጥልሻል። ለምን ሲባል ከሱ የሚበልጥ ምንም የለም። ከሱ በላይ የሚያስፈራ፣ ከሱ በላይ ኃይለኛ የለም። ሁሉም ነገር ከሱ በታች ነው። ሁሉም ነገር ከእሱ በታች ከሆነ እሱ ሁሉንም ነገር እንደፈለገ ማድረግ ይችላል ማለት ነው ይህ ሁሉን ነገር እንደፈለገ የሚያደርግ አምላክ ያዥው ተመኪበት ጠባቂሽ አድርጊው በህይወትሽ ሁሉ ያለውን ነገር እንዲያስተካክልለሽ ምረጩ ያዥ ነው እያልኩሽ ያለሁት አሁንም እኔ ወደ እስልምና ጠራሻለሁ ይሄ ነው በቃ እስልምና ማለት አላህ ሂደውን ይስጥሽ አንብቢ በደምብ በደምብ ማለት ነው እኔ ልንገርሽ፣ ሳክስ አይደለም ፖለቲካ አይደለም። ክርስትና ላይ መቆየት መፈልግ ከሆነ ስለ ክርስትና አታጥኚ። ተመሰቃቅለሽ ነው መቀሪው ባ በቃ ክርስትና ላይ ቅዳሴው ላይ ምናምን ነገር በርቺ፣ ጸሎቱ ላይ ምናምን ነገር በገባሽ ቁጥር እናውቀዋለን፣ እኛም የነበርንበት ነው። ግን ሰላም ውስጥሽ ከሌለ ሰላም ማግኘት ከፈልግሽ፣ ስለ እስልምና እንትን በይ፣ አጥኚ፣ ጊዜ ስጪው። ጥያቄ ካለሽ መጠሽ ጠይቂ። እናመሰግናለን። ቀልይ እአላ ጠብሎች ባለጠይቃለሁ። እሺ፣ ደህና ደር። አሚን አሚን። ደህና ደር። ሁላችሁንም ያስቀየምኳችሁ ካለ ይቅር በልኝ። ይቅርታ።